የኦዲት ግኝት በተገኘባቸው ተቋማት የእርምት እርምጃ መወሰዱን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የ2017 በጀት ዓመት እቅድ አፈጻጸም ሪፖርትን አስመልክቶ ከባለድርሻ አካላት ጋር ተወያይቷል። ቴዎድሮስ ደሴ ተከታትሎታል። የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ለፌዴራል ተቋማት በምክር ቤቱ የተመደበን የመንግስት በጀት በአግባቡ ስራ ላይ እንዲውልና ተቋማት ከኦዲት ግኝት ነፃ እንዲሆኑ የድጋፍና ክትትል ስራ ይሰራል። ቋሚ ኮሚቴው የ2017 በጀት ዓመት እቅድ አፈጻጸም ሪፖርትን አስመልክተው ከኦዲት ባለድርሻ አካላት ጋር ተዋይቷል። የበጀት ዓመቱን የእቅድ አፈጻጸም ሪፖርት ያቀረቡት የቋሚ ኮሚቴው ሰብሳቢ ዶክተር ሽመበት ድምሴ ቋሚ ኮሚቴው ለፌዴራል ተቋማት በህዝብ ተወካዮች ምክር ቤት የተሰጣቸው በጀት በአግባቡ ስራ ላይ መዋሉን በይፋዊ ውይይትና በመስክ ምልከታ ክትትልና ቁጥጥር ማድረጉን አንስተዋል። የ17 ተቋማት መስሪያ ቤቶችን አይተናል። የኢትዮጵያ የብሔራዊ ምርጫ ቦርድ በኢፌዴሪ የኢሚግሬሽንና ዜግነት አገልግሎት ላይ እንዲሁ የፋይናንሻል ኦዲት ሪፖርቱን አይተናል። የኢትዮጵያ ፖሊሲ ዩኒቨርሲቲንም እንደዚሁ አይተናል። የትራንስፖርትና ሎጂስቲክስ ሚኒስቴርንም የፋይናንሻል ኦዲት ላይ የፊት ለፊት መድረክ ወይም የይፋዊ ውይይት አድርገናል። የክዋኔ ኦዲት ወደ 13 የሚደርሱ ናቸው። በማዕድን ሚኒስቴር ከማዕድን የሚገኘውን ገቢን ማሳደጉንና መሰብሰቡን በተመለከተ በተደረገ የክዋኔ ኦዲት ላይ ይፋዊ ውይይት መድረክ አካሂደናል። የተለያዩ አቅጣጫዎችንም አስቀምጠናል። መደበው በጀት ለታለመለት ዓላማና ግብ እንዲውል በተደረገው ክትትልና ቁጥጥር ተጨባጭ ለውጥ መመዝገቡን ሰብሳቢው አንስተዋል። ለኢትዮጵያ አካል ድጋፍ አገልግሎት ዋና ዳይሬክተር፣ ለፌዴራል ፖሊስ ዩኒቨርሲቲ ፕሬዚዳንት፣ ለመንገድ ደህንነትና መንገድ ፈንድ አገልግሎት ዋና ዳይሬክተር የጽሁፍ ማስጠንቀቂያና ለተቋሙና ለበላይ ኃላፊ የገንዘብ ቅጣት የተሰጣቸው መሆኑ ለሰባት ተቋማት ማለትም ለጋምቤላ ዩኒቨርሲቲ፣ ለሚዛን ቴፒ ዩኒቨርሲቲ፣ ለወላይታ ሶዶ ዩኒቨርሲቲ፣ ለውጭ ጉዳይ ኢንስቲትዩት፣ ለኢሚግሬሽንና ዜግነት አገልግሎት፣ ለመንግስት ግዢ አገልግሎትና ለሲቪክ ማህበራት ድርጅቶች በስልጣናት ተቋማት የጽሑፍ ማስጠንቀቂያ የመስጠት ተግባር ተከናውኗል። ስድስት ኢሚግሬሽንና ዜግነት አገልግሎት፣ የአቃቂ ቤዚክ ሜታል ኢንዱስትሪ፣ ወሎተር ሸሪ ኬር ህክምናና ማስተማሪ ማስተማሪያ ሆስፒታል ፕሮጀክት ግንባታ ወላይታ ሶዶ ዩኒቨርሲቲ የጋምቤላ ዩኒቨርሲቲ እነዚህ በወንጀል ለፖሊስ ተልከው ምርመራ እየተጣራባቸው ያሉ ናቸው። በውይይቱ የተሳተፉ የኦዲት ባለድርሻ አካላት በበኩላቸው የመንግስትና የዝብ ሀብት ለታቀደለት አላማ እንዲውል አስፈላጊውን ክትትልና ቁጥጥር እንደሚያደርጉ አረጋግጠዋል። ከ2018 እቅድ ላይ ውይይት ሲደረግ አሁን ያሉ የክዋኔም የፋይናንሻልም የኦዲት ክፍተቶችን ማስተካከልን የእቅዱ አካል እንዲያደርግ እያንዳንዱ ተቋም እንደ ግብዓት የሚወሰድበት ሁኔታ ነው ያለው። ከዋቻማ ዩኒቨርሲቲ ቀጥሎ የዲላ ዩኒቨርሲቲም አጠቃላይ የፍርድ ሂደቶች በጥሩ ሁኔታ እየሄዱ እንደሆነ ይህንንም ኢንከሬጅ ማድረግ ያስፈልጋል። የፌዴራል አስፈጻሚ ተቋማት የመንግስት በጀትን በአግባቡ ስራ ላይ መዋላቸው የሁላችንም የጋራ ትኩረት የሚሰጠው ጉዳይ ስለሆነ እንደ ፍትህ ሚኒስቴርም ትልቅ ትኩረት የምንሰጠው ስራ ነው። ጥሩን ጠንካራ ጎን ብዬ ወሰድኩት። የጽሁፍ ማስጠንቀቂያና የገንዘብ ቅጣት የምትል አንደርላይን ተደርጋ ውስጃለሁ። እንዲህ አይነት አሰራሮችን መሬት ላይ ማውረድ መቻል ተጠናክሮ ሊቀጥል ይገባዋል። በኦዲት ግኝት ክትትልና ቁጥጥር ሂደት የፍትህ ሚኒስተር፣ የገንዘብ ሚኒስትርና የትምህርት ሚኒስትር እያከናወኑት ያለው ስራ የሚበረታታና ለሌሎች ተቋማት ተሞክሮ የሚሆን ነው ተብሏል።